ከስራ ዕድል ፈጠራ ጋር ተያይዞ በተነሱ ጉዳዮች ዙሪያ የከምባታ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ኃላፊ የሰጡት ማብራሪያ እንደሚከተለው ተሰናድቶ ቀርቧል። መልካም ቆይታ። 2017 ላይ ከአርባ ሺ በላይ ዜጎች በቋሚነት ስራ ዕድል ይፈጠርላቸዋል የሚል ግብ ጥለን ነው እየሰራ ነው ያለነው ከዚህ ግብ ቆያ ሀያ አምስት ሺህ ዜጎች በላይ ስራ ዕድል ተፈጥሮላቸዋል የሚል መረጃ ሰጥተናል። አሁን ይሄ ስራ እድል የት ነው የተፈጠረው የሚለውን ነገር በየደረጃው ያሉ አካላት ስራ ያገኙበትን መስክ በግልጽ ማሳየት ተገቢ ስለሚሆን ለአብነት ብንወስድ ከዚህ በፊት የዛሬ ሶስት ዓመት፣ የዛሬ ዓመት፣ የዛሬ አምስት ዓመት፣ የዛሬ ስድስት ዓመት ተደራጅተው ወደ ስራ የገቡ አካላት፣ ከዛም በፊት የገቡ አካላት አንደኛ ዘላቂ ስራ እድል የሚለውን ትክክለኛ እሳቤ ይዞ እየቀጠሉ ነው ወይ የሚለውን ነገር አንዱ በተግባር ያረጋገጥንበት ነው። ዘላቂ ስራ እድል አለ ስንል ሌሎች ዜጎች ስራ እድል እየተፈጠረላቸው ነው ወይ እዛ ውስጥ የሚለው አንዱ ከስራ እድል ፈጠራ ሚሳቢያችን የማኳያ አንዱ እሱ ነው። ላብነት ብንወስድ ቅድም አኪያ ፋርኒቸር ላይ ያየነው በማሽኖቹ ላይ በቋሚነት ሰባ ዜጎች ስራ እድል ተፈጥሮላቸዋል። ነገር ግን ኢንተርፕራይዙ ከዛሬ ከአስር አመት በላይ የቆየ ኢንተርፕራይዝ ነው። ዋና የኛ ትኩረት ዛሬ አክያንስን ጎበኝ ስንት ዜጎች ስራ እድል አገኙ የሚለውን ነው። ዋና የፈለግ ነው በምርት ተወዳዳሪ ነው ወይ ገበያን በትክክል እያገኛ ነው ወይ የፋይናንስ አማራጮቹ መሀል ላይ ያሉ ቻለንጆችን እንዴት እየተወጣ ነው የሚለውን ነገር በአንድ በኩል ይዘን፣ ግን ዜጎች ስራ እድል የተፈጠረላቸው ምን ያህል ነው የሚለውን ነገር ሰባ በላይ ዜጎች በቋሚነት አመቱን ሙሉ እየሰሩ ያሉት እዛ ቋሚ መሆን ብቻም ሳይሆን ሙያ በአግባቡ ለምዶ በጣም የተሻለ ቴክኖሎጂ ያለበት ነው፣ አኪያ ፋርኒቸር እዛ ጋር የተሻለ ልምድ ቀስሞ ይወጡና በግላቸው ኢንተርፕሪነር እየሆኑ ነው። በጣም በርካት ያሉ ወጣቶች ከቴክኒክና ሙያ የተመረቁ ትምህርት ጨርሶ በፊት በግላቸው ጥረት በስራ አጥነት የተለያዩ ወጣቶች እዛ ውስጥ ገብቶ አሁን ያለውን ስራ ከማግኘት ባለፈ ሰልጥነው ብቁ ሆነው ሌሎች ዜጎችን እየቀጠሩ የሚወጡበትን ሁኔታ ማየት ችለናል። ሁለተኛ ዋው ካፌ ላይ ልጆቹ ሲደራጁ የነበረው ቁጥርና አሁን በስራቸው የፈጠሩትን ስራ ዕድል አይተናል። ዋናው የኛ ትኩረት ስራ ዕድል የት ይገኛል የሚለውን አንድ አምስት ስድስት ነጥቦችን ማንሳት ይችላለሁ። የመጀመሪያው ወጣቶቹ በአዲስ መልክ ግንዛቤ ተፈጥሮላቸው ተደራጅተው መንግስት የሚሰጣቸውን የድጋፍ ማዕቀፍ አንዱ ብድር ነው፣ ሌላ መስሪያ ቦታ ነው ሌሎች ደግሞ የስልጠናና አንዳንድ በነሱ ደረጃ በግንዛቤ አቅም እያላቸው ገንዘብ እያለ ቤተሰብ ወደ ስራ ማስገባት ሲችል በአመለካከት ደረጃ ያንን ያላገኙ ወጣቶችን አብቅተን ወደ ስራ እንዲገቡ ማድረግ ነው። አንደኛው በአደራጀት የምንለው እሱ ነው። ሁለተኛ አደራጀት ፈጥረን፣ ነገር ግን እኛ ብድር ሳንሰጣቸው በራሳቸው በቤተሰብ ውስጥ የሚፈጠር ስራ እድል አለ። ሶስተኛ ጉዳይ ልክ እንደ አኪያ ነባር የሆኑ አቅማቸውን በማሳደግ ዜጎች ስራ ያገኛሉ። እነሱ የምርት ጥቅማቸውን እያሳደጉ እየመጡ ነው። እዚያ ውስጥ በጣም በርከት ያለ ቁጥር ያላቸው ዜጎች ሶስተኛና አራተኛ ኢንዱስትሪዎች አሉ። እኛ ዞን ላይ ምናልባት ማህበረሰባችን እነዚህ ኢንዳስትሪዎች ምን ያህል ምርታማ ናቸው የሚለውን ሁሉም በቂ መረጃ ላይኖረው ይችላል። ዱራሜ ከተማን መውሰድ ይቻላል። ዱራሜ ከተማ ላይ በጣም በከፍተኛ ደረጃ በርከት ያሉ ዜጎችን ወደ ምርት ተስገብቶ እነዚህ ወጣቶች ቴክኖሎጂ ሽግግር እያረጉ ነው። ዛሬ ላይ የስራ እድል ተፈጥሮላቸው እየሰሩ ነው። እውቀት በደንብ እየቀሰሙ ነው ያሉት። ለምሳሌ ዱቄት ፋብሪካ ላይ እነዚህ ከረጢት ፋብሪካ ላይ የተቀጠሩ ወጣቶች አሉ። ቡና ኢንዳስትሪዎች አካባቢ የሚሰሩ ዜጎች አሉ። ተቀጥሮ በመንግስት ግዙፍ ፕሮጀክቶች ተቀጥሮ የሚሰሩ ወጣቶች አሉ። እሱም ብቻም ሳይሆን በነባር ኢንተርፕራይዞች ጎን ለጎን እየሰራን የቤተሰብ ቢዝነስ የሚለው ለአብነት ማንሳት ይቻላል። ዱራሜ ከተማ ላይ አቶ ሲሞን ያቆም በግላቸው ስራ ፈጥረው በተለያየ መስክ የሚሰሩ ግለሰብ ናቸው። እኔ አሁን ባለው በግል ከሚሄድ ሌሎችን አቅፌ ኢንተርፕሪነር ሆኜ መቀጠል አለብኝ ብሎ በእሳቸው ስር በጣም በርከት ያሉ ዜጎች በጊዜያዊነት ስራ ያገኛሉ። በሌላ መልኩ ደግሞ ስሩ አውት ዘይር ከእሳቸው ጋር አብሮ ቀጥሎ አመቱን ሙሉ በቋሚነት የሚቀጥሉ ዜጎች አሉ ማለት ነው። ስለዚህ ስራ እድል የሚፈጠርባቸውን መስኮች ሲናይ በአዲስ አደረጃጀት፣ ነባር ኢንተርፕራይዞችን አቅም በማጠናከር በግሉ ኢንቨስትመንት ዘርፍ መንግስት በተለያየ ደረጃ በተፈቀዱ መስኮች ላይ እኛ ስራ አጥነን ብለን ከለየን በኋላ ወደ መንግስት ተቋም ውስጥ የገቡ በየደረጃ ያሉ የመንግስት ተቋማት የግሉ ዘርፍ የሚቀጥራቸው ዜጎች አሁን በስራ ዕድል ፈጠራ ላይ ተለይት። ምክንያቱም ትናንት ስንለይ ስራ የለውም ብለን ለይተናል። አሁን ደግሞ መልሰን ስናረጋግጥ ይሄ ዜጋ በተለያየ ዘርፍ ላይ ወደ ስራ መግባቱን እያረጋገጥን እየመጣን ነው። ሁለተኛ የአርሶ አደርን አቅም ማሳደግ አንዱ የስራ ዕድል ፈጠራ መስክ ነው። አርሶ አደሮች በግል ደረጃ የሚሰሩትን ነገር በቁጣባ እያሳደጉ ሲሄዱ ወደ ህብረት ስራ ማህበራት እየገቡ እየመጡ ነው። ህብረት ስራ ላይ አካውንታንቶች ይቀጠራሉ፣ እዛ ማኔጀሮች ይቀጠራሉ፣ ቴክኒካሊ ስራ የሚሰሩ ሰዎች ይቀጠራሉ። ሁለተኛ በጉልበት ሰርቶ የሚውሉ ዜጎች እዛ ውስጥ ይቀጠራሉ። ማለት ህብረት ስራ ማህበራትና ዩኒዮኖች ውስጥ በጣም ብዙ ዜጎች ስራ እያገኙ እየመጡ ነው። እሱም ብቻ ሳይሆን በግል ደረጃ ሀብት የፈጠሩ አካላት በመደበኛነት ዜጎችን በቋሚነት እየቀጠሩ ያሉበት ነባራዊ ሁኔታ አለ። እነዚህ ሁሉ ተደምረው አሁን ይሄ ራሱ እሳቤ በአዲስ መልክ የመጣ እሳቤ ነው። አሁን ሁሉ ጊዜ እኛ የምናስበው ስራ እድል ተፈጥሯል ብለን ከዚህ በፊት እየነገርን ያለ ነው። የሆነ ወጣት ሲደራጅና ኦሞ ላይ ገንዘብ ሲወስድ ስራ እድል የተፈጠረ አድርገን የመውሰድ ዝንባሌ አለ። ዋናው በአስተሳሰብ ደረጃ ይሄ ሰው ሰርቼ ይለወጣለው የሚልበት አካባቢ መርጦ ይሄን እሱ ወደሚለወጥበት መስግ ገብቶ ስራ አግኝቷል ወይ ነው። ከዛ በኋላ የኛ ድጋፍ ምንድን ነው መንግስት እዚ ጋር ምን አደረገ የሚለውን ነገር በልዩነት ማትን ነው ይጠይቃል። አንደኛ ይሄ ሰውዬ በቂ ግንዛቤ ተፈጥሮለታል ወይ? ለሚሰራ ስራ ኪሎት ጨብጧል ወይ የጨበጠው ክህሎት ወደፊት እሱን በዘለቄታ ህይወቱን መቀየር የሚችል ስራ ውስጥ አስገብቶታል ወይ የሚለውን ነገር በግልጽ መደገፍን ይጠይቃል። ከሼድ ከፋይናንስ አኳያ ያሉ ነገሮችን መለየትን ይጠይቃል። ከኦሞ በዘለለ መንግስት ከፌዴራል መንግስት ጀምሮ በጣም በርከት ያሉ እድሎችን ፈጥሯል። አንደኛ የተኛውም የመንግስት ባንክ በብሔራዊ ባንክ ደረጃ እየሰራ ያለ ባንክ ከአመቱ ለብድር ከያዘው ባጀት አምስት ፐርሰንቱን ለተደራጁ ወጣቶችና ለህብረት ስራ ዩኒዮኖች ለተለያዩ በአደራየት ለሚፈጠሩ ስራዎች የማበደር ግዴታ እንዳለበት በግልጽ አስቀምጠዋል። ይህንን ተግባራዊ እያደረጉ ያሉ አካላት አሉ። ሌሎች ደግሞ በተለያዩ ድጋፎች አሁን ማስተርካርድ ፋውንዴሽን በመስማር ፕሮግራም በአራት ባንኮች ላይ ተጠቃሚ የሆኑ ዜጎች አሉ። ዱራሜ ላይ አለ። ሀደሮ ላይ አለ። ሽንሽቾ ላይ አለ። ዶዮ ገና ላይ አለ። ሌሎች ባንኮችም በተለያየ መንገድ ከኦሞን ብቻ ተንጠልጥለን የነበርንበትን አመለካከት በሚሰብር መንገድ ከሚፈጥሩት ስራ እድልና ከያዙት ቢዝነስ ፕላን አኳያ መነሻ አድርገው ዜጎች የመስሪያ ገንዘብ የሚያገኙበትን ሁኔታ እያሳደጉ እየመጡ ስላለ በአንድ መንገድ ከሚናይበት አልፈን በጣም በተለያየ አማራጭ ስራ እድል የሚገኝበት ሁኔታ እየተፈጠረ ነው እየመጣለው። ሌላኛው አማራጭ እኛ አሁን በሃያ አምስት ሺህ ዜጎች ብለን ባቀረብነው ሪፖርት ውስጥ የሌለ የውጭ አገር ስራ ስምሪት አለ። እሱን በዚህ ውስጥ አላስገበንም። ለምንድን ነው ይሄን ያላስገባነው? እኛ መረጃ ነው የሰጠነው እዚህ ጋር በተለየ መንገድ ከነዚህ ዜጎች ጋር የደረሱበትን ወደፊት ከፌዴራል መንግስትም ከክልሉም በሚቀመጠው ዳይሬክሽን መሰረት የእነዚህን ዜጎች ፕሮፋይል እንዴት እናጠናክራለን የሚለውን ነገር በየወረዳው ለይተን እንይዛለን። ትልቅ ትኩረት መወሰድ ያለበት ባለፈውም እንዳሳሰብን ዜጎች ከሀገር ውጭ ያሉ አማራጮችን በህጋዊ መንገድ ተጠቅሞ በጣም በርከት ያለ እድል እየተፈጠረ ስለሆነ የውጭ ሀገር ስራ ስምሪቱም ላይ ትኩረት አድርገን መስራትን ይጠይቃል። በአካባቢያችን ምን አለ? ከአካባቢያችን ባሻገር ምን አለ? የሚለውን ነገር ሁለቱንም በልኮ ካየን በጣም ከዚህ በላ። አሁን እኛ 25000 ዜጎች ስራ እድል ተፈጠረላቸው የሚለው ነገር እንዳልሰራን ነው እያሰብን ያለ ነው። 25000 ዜጎች ስራ አገኙ ስንል ከምባታ ዞን ላይ ያሉ ስራ የሚፈልግ ሰው ምን ያህል ነው የሚለው ነገር አሁን እኛ ከአመቱ እቅዳችን አኳያ ያየን እንጂ እጅግ በጣም ውስብስብ የሆነ ስራ አጥነት እኛ ዞን ላይ አለ። ይሄን መቀየር የሚችል ስራ መስራት እንዳለብን አመላካች አፈጻጸም እንጂ በጣም የተሻለ ስራ ተሰርቷል፣ 25000 ዜጎች ብዙ ስራ አግኝተዋሉ፣ የሚል እንደ መምሪያም አልገመገምንም። ዞናችንም በዚህ ላይ ትኩረት አድርጎ እየሰራለው። ዘላቂ ስራ እድል ላይ ዜጎችን በወሳኝ መልኩ አስገብተን መሄድ አለብን የሚለውን ለማንሳት ነው። እድሎች አሉ። አሁንም ወጣቱ ማየት ያለበት አሁን ያለን እድል ምንድነው? እኔ ምን አድርጌ ለምሳሌ ዶሮ ላይ የተሰማሩ ዜጎች ምን ጥቅም እያገኙ ነው? ያ ሰው ያንን ቢዝነስ ከፈጠራ በኋላ ተጨማሪ ሌላ በጎን ቢዝነስ መስራት የሚችልባቸው በጣም ቀለል ያሉ ቢዝነሶች አሉ። ኮሚትመንት እና በመለካከት ደረጃ ስራውን ተቀብሎ ወደ ስራ የመግባት ጉዳይ ነው የሚሆነው። ከዛም ባለፈ በተለያዩ ቀለል አሁን ዱራሜ ከተማ የክላስተር መቀመጫ ነው። ይሄ ይዞ የመጣው ሌላ እድል አለ። ይህንን እድል ተጠቅሞ በወሳኝ መልኩ ይህንን ገበያ ፈልጎ ይሄ ገበያ ምን ፈጥሮልኛል ላይ ነው የሚለውን ነገር ወጣቱ በጣም ኮንሺየስ ሆኖ ወደዚህ ስራ መግባት አለበት። ዱራሜ ከተማ ላይ በክልሉ መንግስት በጣም በልዩ ትኩረት እየተገመገመ ያለው የኮሪደር ልማት ስራ አሁን ጀምሯል። ቀጥሎ ባለው 17.5 ኪሎ ሜትር በአዲስ መልክ ጨረታ እየወጣ ነው ያለው። እዚህ ውስጥ በጣም በርከት ያሉ ዜጎች በጊዜያዊነት ስራ ያገኛሉ። በጊዜያዊነት ያገኙትን አቅም ተጠቅሞ መነሻቸውን አስተካክለው ወደ መደበኛ የሚሻገሩበትን ሌላ እድል ይፈጥራል ተብሎ ይጠበቃል። የክልሉ ቢሮ ግንባታም አንዱ ሌላ ከዱራሜ አኳያ ትልቅ አቅም ነው። ዶዮገና ላይ የፕሮጀክት ስራው በውጤታማነት እየሄዳ ነው። በሁሉም ከተሞቻችን የአንድ ከተማ አንድ ፕሮጀክት አለ። እነዚህ የመነሻ ካፒታል ምንጭ ይሆናሉ። ጊዜያዊ ስራ እድል የምንላቸው እነዚህ በመንግስት ፕሮጀክቶች እና በተለያዩ በግለሰብ ፕሮጀክቶች ስር ተቀጥሮ የሚሰሩ አካላት እንደ ግዛዊ ነው የምንይዛቸው። ለምሳሌ ካባ ላይ የሚሰሩ ዜጎችን እንደ ግዛዊ ነው የምንይዘው። መነሻ ካፒታል ይዞ ነው የሚወጡት፣ ወይ ስድስት ወር ወይ እንደ መተጠቅሞ መነሻ ካፒታል ይዞ ይወጣሉ። በወቅታዊ ሰብል ስራዎች የሚሰማሩ ወጣቶች በተደራጀ መንገድ ካልሆኑ እንደ ጊዜያዊ ነው የምንወስደው። እነዚህ በጊዜያዊ የምንይዛቸው አካላት አቅማቸውን አጎልብቶ መነሻ ነገር ከያዙ በኋላ በቋሚነት የሚሸጋገሩበትን ሁኔታ እንፈጥራለን።